እሷ ትጠይቀዋለች። አሁን እኔን ካገባህ በኋላ እሄን ትተዋለህ ወይ እሄን ትተዋለህ ወይ እሄን ትተዋለህ ወይ ስትለው አንቺ ማግባት ለምን አላቆምም ብሎ ተነስቶ ጥሎ ይሄዳል። አላህ ያሳይህ። እንግዲህ አሁን የተፈለገው ምንድነው? ታላቁ ኒካህ ነቢያት ሁሉ የፈጸሙት ኒካህ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይደሰቱበትን ኒካህ አሁን ከእስልምና እንዴት እንደወጡ እነዚህ ልጆች አልገባቸው። ለሌሎች ሃይማኖት ነክ ቀልድ ለሚቀልዱ ሰዎች ይጠነቀቁ ዘንድ እችን ይጨምራለሁ። አላህ ምን አለ? ቁል አብላሂ ወአያትሂ ወረሱሊህ ኩንቱም ተስታህዚኡን ላ ተዕተድሩ ቀድ ከፈርቱም ባዕደ ኢማኒኩም አለ አላሁ አክበር። እቺ አንቀጽ የወረደችው በምን ሰበብ ነው? ሁለት ግለሰቦች ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ጅሃድ በወጡበት ምን ይከሰታል? ግመላቸው ላይ ቁጭ ብለው ወሬ ያወራሉ። ምን እያሉ? እኛ እኮ እንደ ሙሐመድ ባልደረባዎች በጣም ሆዳሞች፣ ከጠላት ጋር ሲገናኙ ደግሞ ፈሪዎች አናቅም እኮ ይላሉ። ልክ ይሄን ሲሉ፣ ሱብሓንላህ፣ አንዱ ሰሃባ ይሰማና ለነቢዩ ነው ምነግረው ይሄንን ሲላቸው፣ እነሱ በፍጥነት እሱም በፍጥነት ቁል ሲደርሱ አላህ ይህንን አንቀጽ አውርዶታል። ትርጉሙ ምን ማለት ነው? ቁል በላቸው፣ አንተ መልክተኛ፣ ይሆል አቢላሂ በአላህ ነው የምታሾፉትን። አሁን እነዛ ሰዎች የአላህን ስም ግን ጠቅሰው ነበረ? አልጠቀሱም። የሶሃባዎችን ስም ነው የጠቀሱት። በሶሃባዎች ደግሞ ይስልምና ይገለጻል። ወረሱሊ አለ፣ በመልክተኛው ስም በመልክተኛው ነው እንዴ የምትቀልዱት አለ። የነቢዩ ስም ተጠቅሷል። አልተጠቀሰም። የሶሃባዎች ስም ነው የተጠቀሰው። ስለዚህ የእስልምና መገለጫ የሆኑ ነገሮችን የነካ ሰው ማን እንደነካ ነው? አላህን፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ከዛስ የእስልምናን ተአምር እንደነካ ነው። አላህ ምን አለ? እነሱ ምክንያት ሊያቀርቡ ሞከሩ። እኛ ኮ መንገዱ ስለረዘመብን መንገዱ እንዲያጠርልን ብለን ነው ሲሉ እሱ ምን አላቸው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በወረደባቸው አንቀጽ መሰረት ላ ተዕተዚሩ፣ ምክንያት ታቅርቡ፣ ቀድ ከፈርቱም፣ በእርግጥ ክዳችኋል፣ ባዕደ ኢማኒኩም፣ ከእምነታችሁ በኋላ እኮ በእርግጥ ክዳችኋል ተባሉ፣ ከእስልምና ወጡ። ዛሬ ቲክቶክ ላይ ስንት ሰዎች ይመጣሉ? ምን ሊያደርጉ? በሰላት ሊቀልዱ፣ በትዳር ሊቀልዱ ሁለተኛ በማግባት ሊቀልዱ በቃ እርድና ምን እንደሆነ ልንገራችሁ እናንተ ፋራዎች እርድና ማለት ሞት አለብኝ ብሎ ለሞት መዘጋጀት ነው በቃ የዚህ ሰፈር ልጅ እንግሊዝኛ የቻለ ምናምን ብዬ ሌላ የፋራ ዴፊኔሽን አልነግራችሁም በቃ ንቁ የትም ተወለድ በሱና ደግ የትም ተወለድ ችግር የለም። ግን በሱና አደግ በሱና አላደክምን፣ በል ከዛሬዋ ቀን ጀምሮ ሱናን ወቅና በሱና ህይወትህን ኖር። አሁን እንደ ይገርመኛል። ኢሳ ምናምን እንግሊዝኛውንም ጠቅቆ የሚያውቀው አይመስለኝም። እንግሊሽ ዘፈን ምናምን ከጀርባ ማስገባቱ ምናምን የእርድና ዲን ላይ እያሾፍክ የእንግሊዝኛ ራፕ ዘፈን ምናምን ከጀርባ አስገብታል። አይጎት ምናምን የሚለውን አይጋራ ምናምን ብለ አንብበ በቃ አራዳ መሆን ምናምን አንድ ልትረሱ የማይገባው ነገር አለ። እንግሊዝኛ መናገር አዋቂ አያስብልም። አረብኛ መናገርም አዋቂ አያስብልም። ምትናገረው ንግግር ግን ቁም ነገር ሆኖ አላህ ዘንድ ከወጣል፣ ያ ነው ንግግር ማለት። ለምን ልሳኔ የሌለ ዱዳ አትሆንም? በምልክት ቋንቋ ጌታህም ከጠራው ሰማይ ቤት አቋርጦ ይሄዳል። ይህ ግን መሀል ጣትህን እያወጣ አይጎረ ምናም ምናም ብሎ ኤፍ የሚለውን ቃል እየተጠቀምክ እዚሁ አንተን ክንቻር አድርጎ የሚያስቀር ቃል እየተናገርክ እኔ አራዳ ነኝ ባለምናምኑን ኬፕ የለበስኩኝ ነኝ፣ የቱርኩን ስታይል ካፖርት እኮ ለብሻ አለው። እኔ ዶኒ ምናምን ነኝ፣ ጆኒ ቅርጥስዮ ነኝ አይባልም። ወይ ወይኔ፣ ኧረ ነብዩ ኡማ ማንም ልክስክስ ምንድነው? እይ ምንድን ነበር የሚባለው ይሄ ቃል? አንድ ቃል አለ። ከሰው ስትቋምጥ ምንድን ነው የራስህ እያለህ? የራሳችን እኮ እኛ በጣም ደስ የሚል ሃይማኖት አለ ባበላል ባተኛኝ፣ በፍቅር ወንድምህን የምታይበት እቅፍ አድርገህ እጁን ጨብጠህ እስክትለያይ ወንጀል አሁን እየወሳብ ዝብርቲን ኮሎራይት ምናምን ወሳ በያ ምናምን ይልሃል። አሰላሙ አሌይኩም ሳይልህ በያ ይልሃል። ዋትሳፕ ሲል ቴሌግራም ብለ ግራጋባው። በቃ እንዳልኩህ ግራጋቡን በቃ ማለት እርድና ይሄ እርድና ማለት ለቀብር ስታንድ ባይ መሆን ነው። በቃ ይሁን ሁን። ሌላ ክፍል ነው ያለሁት። ልጆቼ ሁሉ ተኝተዋል። ልጆቼ ጋር ሳልደርስ እዚሁ ልቀር ይችላል። ሆን አስቤ ምን ከእናንተ ጋር ስነጋገር ራሱ ቁም ነገር ብቻ ወደ ጌታችን የሚወጣ ቃል ስሳሳት ወዲያውኑ እዚሁ ፍሬን ይዤ ጌታ ሆይ ማረኝ ማለት መቻል አለብን። አሁን ደዛ አለ የሆነ በጣም ከባድ ፋው ሊሰሩና ቪዩ ስንት ነው ይባላል። አያፍሩም እንዴ? ቪው ምንድን ነገር ብዬ ለካ እንትኑ እንዲበዛ ነው። ታብታብ ለኸይር ከሆነ ኸይር ነው። ታብታብ ለሸር ከሆነ ጥፋት ነው፣ ያስጠይቃል። ሙስሊሞች አቋም ሊኖረን ይገባል። በእስልምናችን አንገታችንን ቀና አድርገን ልንሄድ ይገባል። ምናፍርበት ሃይማኖት የለንም። ምንወደው ሃይማኖት ነው ያለን። በአግባቡ እንሄድ፣ ከውሸት እንራቅ። የተውሂድ ሰዎች አላህ ያድርገን። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ወባሪክ ዓላ ነብይና ሙሐመድ ወአላ አሊሂ አንድ ነገር ግን ውሳት ብጨምርበት ደስ ሲለኛ በጣም የሚገርመኝ ነገር አንዳንዶቹ በቃ ቪዲዮ መስራት ሲጀምሩእና ቪዲዮ ቫይራል መታየት አይወጣምእና ቻንሶ የላቸው ምን ያደርጋሉ ሚስቶቻቸውን ይዘው ብቅ ይላሉ እንዴት ነው አሁን ሙዋዝ የራሱ ፔጅ ላይ ብትገባ እስኪ እሱ ለብቻው የለቀቀው ቪዲዮ እና ከሚሱ ጋር የለቀቀውን ቪዲዮ ተመልከቱ። ሞርክ ቫይረል የሚያገኘው ከሚሱ ጋር የለቀቀው ቪዲዮ ነው እና ትንሽ ቪው ለማግኘት ብለው ሚስቶቻቸውን ሚዲያ ላይ መጥተው የሚያሰጡ ወንዶች፣ እንደዚህ አይነት ወንዶች እኔ ለእኔ በጣም እንዴት ነው ሰው የልጆቹን እናት ሚስቱን ሚዲያ ላይ አምጥቶ ቀባብቶ በሺ የሚቆጠር አሁን አንድ ቪዲዮ ሲለቀቅ መቶ ሺ ሁለት መቶ ሺ የሚያዋል ከዛ ውስጥ ስንት ወንድ ነው አይተወት የእሱን ሚስት ስንት ነገር ሚያስብ ተንኮሉ ሚያስባለ ሸር ሚያስባለ አለ አደለ። ይህን ነገር ግን እንዴት እንዴት ይህን ነገር እንደሚያደርጉ ኔ ግራ አይገበኝም። እውነት እኔ ውስጤ ይጠረጥሯል። እነዚህ ሰዎች ሚስታቸውን ይወዳሉ የሚለው ነገር ያጠራጥረኛል። ሀቂቃ እንዴት እሱ የሚወዳውን አንድ ማስተካከያ ለአንተ ይገባሃል። እሱም ምንድን ነው? እኛ የሰዎች የውስጥ ንያቸውን አናቅ። ጥፋቱ ጥፋት ነው፣ ግን ቪዩ ለማግኘት ሲል ሚስቱን ይዞ ወጥቶ የሚለው ቃል ትክክል አይደለም። የልብን መርማሪ ማን ብቻ ነው? አላህ ነው። ከሞአዝጋ በሌላ ጉዳይ ባንግባባም ድንበር ልናልፍበት ግን አላህ አልፈቀደልንም እሱ ሆነ ሌሎች ሰዎች ገብተዋል። የዚህን ነገር ደረጃውን ስለማያውቁ፣ ጓደኛው እኮ ማለት ነው ተፈታ ብትመጣ መቀበል አለው ካለ በዚህ ደረጃ አይገባቸውም ማለት ነው። ዱዓ ነው የሚደረግላቸው እንዲገባቸው፣ እንጂ ሚስቱን በእርግጠኝነት ለቪው ብሎ ይዟት ከወጣ አላህ ነው የሚተሳሰበው። ይሄ ውርደት ነው፣ ቶ ሚስቱን። ይሄ ቪው የሚባለው ነገር ለምንድን ነው የሚያሳስበን ወንድሞቼ? አሁን እኔ ቪዲዮ አንድ ቀን አጓጉቶኝ ያቅ ለምን ሰላሜን ስለምፈልግ በድምጽ የሚያቆኝ ሰዎች ሂሳብ ሲቀንሱልኝ ይጨነቃለሁ ለምን አላህ ስራ ሰጥቶኛል ገንዘብ ባይኖረኝና ሙስሊሞች ቢረዱኝ እኔ ችግር የለብኝም የድሃ ኩራተኛ አላህ አይወድም ልብ በል ከዛ ውጭ ሰርቼ መብላት እየቻልኩ ግን ኦስታዝ በሚል ስምና ያው ምን ኦስታዝ ሚለውን የሚለውን በብዛት አልቀበልም ኦስታዝ በሚል ስም ብቻ እነሱ ከሚሸጡት ንብረት ሲቀንሱልኝ እኔ ይደነግጣለሁ። ከዛ ውጭ አላሁ ስብሓናሁ ወተዓላ የመጀመሪያ ትኩረታችን ሊሆን የሚገባው ምንድን ነው? ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ምን አሉ? ጅሃድ በወጡበት ማለት ነው። ለሰሃባዎች ምን ይሏቸዋል? ልክ እንደናንተው ሸለቆን አትወርዱም፣ ዳገትን አትወጡም እኩል አጅር ከእናንተ እኩል ቢያገኙ እንጂ ግን ቤት ውስጥ የተቀመጡ ሰዎች አሏቸው። ከዛ ምክንያቱም ተናገሩ ሀበሰሁሙል መረድ አሉ፣ በሽታ እኮ ነው የያዛቸው አሉ። ጌታችን ሂሳብ ሲከፍል፣ እኔ አሁን ቲክቶክ ላይ ምናምን ስገባ እደነግጣለሁ። በቃ ቪው፣ ቫይራል ምናምን የሚባለው ነገር በጣም ያስጨንቃቸው ወንድምና እህቶች አሉ። እህቶች አላህን ልትፈሩ እናንተ ከሚዲያ ራቁ። ከሰማችሁ ይበቃል። እንደው በግድ መውጣት አለብን ካላችሁ አላህ በፈጠረው ፊታችሁ እንጂ ይሄ ወንድም በሚስበው በፊልተር በምናምን አትግቡ። ቃላታችሁን አታለስልሱ። ወደ ወንዶች ደግሞ ስንመጣ ቁም ነገሩ በነብዩ ስም መክፈት ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ አራት ነጥብ ይሄ የት ይደርሳል? ንጹህ ኢኽላስ ካለን ሰማይ ቤት ይደርሳል፣ አላህ ጋር ይደርሳል። ምን እንፈልጋለን? የምድር ቪው እኮ ማለት ነው። ህዝባችን ሲወድ ባንዴ ነው፣ ሲጠላ ባንዴ ነው። በፖለቲከኛ ማየት ትችላላችሁ? በፖለቲከኛ ማየት ትችላላችሁ እኛ ሀገር ላይ። ስለዚህ ቪው አያሳስባችሁ ወንድሞቼ። ካሳሰበ ግን ሊያሳስበን የሚገባው ምን እየሰራን ነው? እዚህ ሚዲያ ላይ በጣም ብዙ ወንድሞች አላህ ይመልሰንና የተለያዩ ሰዎች እየሆን አስቸግረናል። ምድር ላይ ሌላ ሰዎች ነን፣ ከምድር ውጭ ደግሞ ሌላ ሰዎች ነን። ስለዚህ ይሄ ሚስቶቻችሁን ምናምን ይዛችሁ የምትወጡ ወንዶች መቼ ምኝ ታላቁ አስተማሪያችን ሰለላሁ ዐለይሂ ወሰለም ምን አሉን መሰላችሁ አንድ ሰው በሚስቱ በሴት ልጁ እማይቀና ሰው እኮ ጀነት አይገባም፣ አሉ አልደዩሱ ላይትሆሎል ጀና አሉ። አሁን ትሉ ይሆናል እቺ ሴት የእኔ ሚስት ከሆነች ምን ችግር አለው? ጥሩ ጥያቄ ነው። አላህ ምን አለ መሰላችሁ? ልናገባቸው ማንችለውን እናቶቻችን የሆኑትን የነቢዩ ሙሐመድ ሰለላሁ ዐለይህ ወሰለም ሚስቶችን ምን አሉ መሰለ ምን አለ መሰለሃል? ወኢዛ ሰአልቱሙሁነ መታአን ፈሳአሉሁነ ሚን ወራኢ ሂጃብ። የነቢዩ ሚስቶች አንድ የምትጠይቋቸው ነገር ካለ ከመጋረጃ ጀርባ ጠይቋቸዋል። አላሁ አክበር፣ እናቶቻችንን ማለት ነው። አሁን እዚህ ጋር እኔ እነዚህ የሙአዘን ሰብ ድጋሚ ማንሳት ዝም ብለን በዚህም በዛም የለብንም። የሌላንም ሰው ቢሆን ከነጥቦ ውጭ የሰው ስም ማንሳት አይፈለግም፣ ግን ስለሚደርሰው ይሄ ድምፅ ፋይል ነው ልመክረው እፈልጋለሁ። ነቢዩ ሰለላሁ ዓለይህ ወሰለም ምናሉ አልአይኑ ሐቁን፣ አይን እኮ እውነት ነው። የእኔ ኡመቶች አብዛኛቸው የሚሞቱት በሰው አይን ነው አሉ። ሰው ልጆቹን እንዴት በፎቶ ይዞ ይቀርባል? ልጅና እምቦሳ ይባላል። እምቦሳ ማለት እንደ ጥጃ አይነት ሰተር ነው የሚደረገው ይላል ያገራችን ሰው ራሱ ማለት ነው። በምን የተነሳ ልጆች ይዋቸው ከጸባያቸው ቤት ውስጥ ጤነኛ የነበሩት ልጅ ይህ ቤተሰብ ምናምን የተሰበሰበበት ቦታ የቤተሰብ ዝግጅት አለ ምናምን ተብለው አቅፌ ይዛቸው ሄደ። ትመለሳለህ። ላኢላሃ ኢላላህ። ማታ ሲመጡ ትውከት በትውከት ትኩሳት በትኩሳት። ከዛ ሰው ምን ቸኮሌት በልተው ነው ይላል። አይደለም፣ ለቸኮሌትማ ቤት ውስጥም ይበላሉ። አዲስ እኮ አይደሉም። ዓይን እውነት ነው።